የፊዮሪ የሰርጀሪ ቀን ደረሰ። የሁለት ወር እንደቀላል ዛሬ ነገ ተብሎ ሁለት ወር አለቀ። ስለዚህ ፊዮሪ ለብሩክ እናት የምትሰጥበት የኩላሊት ቀን ደረሰ። ፊዮሪ በጣም ፈርታለች። ለምትወደውና ለምታፈቅረው ለብሩኬ እናት ስትል የምትከፍለው መስዋዕት አሁን ላይ በጣም አስፈርቷታል። ምክንያቱም ምናልባትስ ተንቅልፌ ባልነቃ ወይም ከማደንዘዣው ባልነቃ በዛው ብቀርስ እያለች አይኖቿ በእንባ ተሞልተው ይንከራተታሉ። ሰው ለፍቅር መስዋዕት ይከፍላል። ነገር ግን የሚከፍሉት ለሚያገኙት ፍቅራቸውን አጣጥመው አብረው ለሚኖሩት አግብተው ወልደው ደስተኛ ሕይወት ለመኖር የፍቅር መስዋዕት ያስከፍላል። የፊዮሪ ግርም የሚለው ነገር ፊዮሪ ያሸኘችውን ወይም አልፈልግሽም ብሎ ትቷት የሄደን ሰው ነው ለማስደሰት ኩላሊቷን ወይም ከሰውነቷ አካል ልሰጥ የወሰነችው የአባቷም የአባቱም የሀናም ወይም የብሩኪም ጭምር ቢመረመር ኩራሊቷ ለብሩክናት የሚሆን ጠፋ። ስለዚህ የፊዮሪ እናት አይሆንም ብላ ብትከራከርም ፊዮሪ ከእናቷ ጋር ያላት ግንኙነት ያን ያክል ስላልነበረ አያገባሽም ብላ ፍቅረኛ ወይም የምወደው ሰው አዝኖ ከማየው እኔ የእሱ ደስታ ነው የሚያስደስተኝ። ስለዚህ እናቴ አይመለከትሽም ብላ ኩላሪቷን ለመስጠት ከወሰነች ከሁለት ወር በፊት ነው። ምርመራውን አድርገው ታጠናቀቁ በኋላ ለሁለት ወር ቀጥረዋት ነበረ። ያ ቀን ዛሬ ነው ማለት ነው። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት እንዴት ናችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ አፍላ ፍቅርን ክፍል 185ን ይዤላችሁ መጥቻለሁ። እነሆ እንድትከታተሉ ባክ ብሮ ትጋብዛለሁ። ሁላችሁም ይህ ቪዲዮ በላይክ በሸር ጀምሩት። አዲስ የሆናችሁ ሰብስክራይብ አድርጋችሁ ቤተሰብ እንዲሆኑ በአክብሮ ትጠይቃለሁ። ዛሬ እንግዲህ አስደንጋጭ የሆነ ዜና ነው ይላችሁ የመጣሁት ወይም የአፍላ ፍቅር ዋነኛ የፍቅርን ተምሳሌ የፍቅርን ጥግ ያሳየችን ፊዮሪ እንግዲህ በድጋሜ ለብሩኬ መስዋዕት ለመክፈል ቆርጣለች። ብሩኬ ታግቶ ሰው በጠፋበት ጊዜ ሰው ባጣ ጊዜ እህቱ ወንድሙ ወይም እናቱ ሳትቀር ሳትደርስለት ቀርታ የደረሰችለት ፊዮሪ ነበረች። ብሯን ከፍላ ከታገተበት አስለቅቀዋለች። በመከራው ጊዜ ወይም በመቸገረው ጊዜ ቅድሚያ የምትገኘው ፊዮሪ ናት። ፊዮሪ በጣም ታፈቅረዋለች። በተቃራኒው ደግሞ ብሩኬ አያፈቅራትም። ያም ሆኖ ግን ብሩኬን ከማገዝ ምንም አላገዳትም። ብሩኬ እኔን አያፈቅርም፣ ሀናን ነው የሚያፈቅረው። ስለዚህ ምን አገባኝ ብላ አንድ ቀንም ዘንግታ አታቅም። እሱ የሚያስደስተውን ነገር ከማድረግ ወደኋላ ብላ አታቅም። እኔ ፍቅርም እሷ ፍቅር የምታምነው የምታፈቅረውን ሰው አስደስቶ መኖር ነው። ግዴታ ከኔ ጋር ኑር ብዬ አላስገድደውም ትላለች። ፊዮሪ ብሩክን ያፈቀረችው በለታት ወይም በጊዜ የደረሰበት የድንገተኛ አደጋ ራሱን ረስቶ ነበር ወይም በፊቱ ማንነቱ ማስታወስ አይችልም ነበር። ብሩኬ በዛ አጋጣሚ ነበር ከፊዎሪ ጋር ተዋውቆ ፍቅር የጀመረው። ነገር ግን ወደ ማንነቱ ወይም ማስታወስ ሲጀምር ፈጽሞ ረስቷታ ወይም አልፈልግሽም ብሎ ወደ ሀና ጠቅልሎ ሄዷል። ያ ሁሉ ግን ቢሆን አይ እኔ እወድሃለሁ እኔ አፈቅርሃለሁ ብላ ብዙ ብትታገልም ነገር ግን ከእሷ የበለጠ ሀናን እንደሚያፈቅር የልጅነት ጓደኛው ጭምር ስለነበረች ፈጽሞ ሊተዋት አልቻለም። እሷም ተስፋ ቆርጣ በቃ እንግዲህ ሸኝቻሃለሁ፣ ነገር ግን ምንጊዜም በእርዳታ በፈለግክበት ጊዜ ተጎንህ ነይ ብለው ነበረ። ድሮኬም ይህም ስለሚያስታውስ የሆነ ነገር ችግር ሲደርስበት ወይም ሲያጋጥመው ቅድሚያ የሚያማክረው ፊዮሪን ነው። በፊዮሪ ጋር ቢለያዩም እንደ እህትና እንደ ወንድም እንታያ ብለው ቃል ቢገባቡም ፊዮሪ ግን ፈጽሞ ልትረሰው አችልም። ምክንያቱም ከእሱ ሌላ ፍቅርም እጀምራለሁ ብላ አታምንም ቴዎሪ ከሰው ጋር ቀርባ አታቅም፣ እንኳን ከወንድ ፍቅር ሊይዛት የሴትም ጓደኛ የላትም። ብቻዋን በር ተዘግቶባት ያደገች ልጅ ናት። ይህ ፍቅርን ያሳየችናት። ናት ዛሬ እንግዲህ ነገ መሆኗን ሆስፒታል ለመግባት እንደተነገራት ወይም እንዳወቀች ወደ ትምህርት ቤት ትሄዳለች። አይኖቿ ሁሉ እምባነበሩ ነበሩ። ሁለት ልጆች የምታገኛቸው ነበር። አንዱ ቅዱሴ ነበረ። ቅዱሴ እንግዲህ የበትቸር በቃሉ ወንድም ሲሆን ከብሩኬ ጋር ከተለያየች ጀምሮ ወይም ቆዝማ በነበረች ጊዜ ትንሽ አስቸጋሪ ልጅ ቢሆንም እብድ ነገር ስለነበረ በደንብ ሲያዝናናትና ሲያጫውታ ከጎኑ አስ ነበረ። እሷም ከሱ ጋር በሆነችበት ጊዜ በጣም ደስተኛ ትሆን ነበር፣ ትስቅም ነበር። ያንን አስባ እንግዲህ ፊወሪ ወደ እሱ ጋር ሄዳለች። ስለዚህ ዛሬ ምን ነው ከየት መጣሽ? ትምህርት ቤት። ምክንያቱም ብዙ ጊዜ አትመጣም። ምክንያቱም ብቻውኛዋል ነው በብቻ ነው ብዙ ጊዜ የምታሳልፈው ፊዎሪም እንደዚህ ብሎ ሲጠይቃት ደረሰ እኮ ትለዋለች። እሱም በጣም ደንግጦ ደረሰ እንዴት? ሲላት አዎ ነገ ነው የምገባው ስለዚህ ዛሬ ልሰናበት ነው የመጣሁት ትለዋለች። እሱም በእግዚአብሔር ወይም በማማሙት እንደዛ አትቤ ትመለሻለሽ ይለታል። እኔም እኮ ብመለስ ደስ ይለኛል፣ ነገር ግን በቅዱሴ በአነቃስ እዛው በወደነዘዝኩበት ብቀርስ አንተን በጣም ነው የምወድህ። በእርግጠኝነት ልብህን ሰብሬዋለሁ የፍቅር ጥያቄ ስታቀርብልኝ አለመቀበሌ፣ ነገር ግን ምላድርግ ፍቅሬ እኮ አንዴ ነው፣ እሱም ለዙፋኔ ነው። ብሩኬን በነገራችን ላይ ፊዮሪ ዙፋኔ ብላ ነው የምጠራው የልቧ ዙፋን ነው መቼም የማይወርድ አንተ በልቤ ላይ ምንጊዜም ዙፋን ነህ ትለዋለች ስለዚህ ነገር ግን ከሱ ጋር ብለያይም ሰዎችን እንድለምድ ሰዎችን እንዲቀርብ አድርጎኛል ትለዋለች ምክንያቱም ከሱ በፊት ምንም ሰው አልቀርቤም አላቅም አሁን የሴት ጓደኛ አለኝ የወንድ ጓደኛ አለኝ ስለዚህ ባሳለፍናቸው ጊዜ ሙሉ ደስታኛ እንደነበርኩና አቅፈህ እንድትሰናበተ ስለፈለግኩ ነው ዛሬ የመጣሁት እናም ያኔ ከዛ ያሳለፍነው ጊዜ ደስተኛ እንደነበርኩ በህይወት ደግሞ አንተ በጣም ጥሩ ልጅ እንደሆንክ ወደፊትም ጥሩ ህይወት እንደሚገባ እንደሆነ ልነግርህ ነው የመጣሁት ትለዋለች። እሱም እንደምትመለሽ እሰቤ፣ መልካም ነገር እሰቢ፣ እኔ እኮ ቢሆን እሱን አልጠላም ብላ ተደጋግም እኮ ካልጠላሽ፣ ታዳ እንደሱ በእያለ ቅዱሴ የበፊቱን ወይም ያሳለፉትን ነገር እያስታወሰ ሁለቱን በንባ ይራጫሉ። ተቃቅፈው ትንሽ ደቂቃ በኋላ ከተላቀሱ በኋላ ምንም ሊያመጡ ስለማይችሉ ፊዮሪ ተለይታው ወይም ከቅፉ ውጭ መንጭቃ ትወጣና ወደ መንገዷ ታቀናለች። ብዙ ካለቀሰች በኋላ ተደብቃ እሱም እንባውን ካፈሰሰ በኋላ ለሄኖክ ትደውላለች። ሄኖክም እንዲህ በሚባል አጋጣሚ ነበር የተገናኙት። እሷ ስዕል መሳል ትወዳለች። ብሩኬ ደግሞ ከጎኗ ሲርቅ በስዕል በብቸኝነት ነበር የምታሳልፈው። የሆነ መናፈሻ አይነት ተቀምጣ እየሳለች ወይም ብሩኬ እያሰበች እያለ አንድ ጎንበስ ብላ የማታለቅስ የምታለቅስ ሴት ተስላ ታያለች። ጠጋ ስትል ሄኖክ ነበር ያችን ስዕል የሳላት። ስለዚች ልጅ ሚስጥር ማወቅ ፈልጌ ነበረ፣ ወይም በፈለግከው ዋጋ ልግዛ ትለዋለች። ሄኖክም መሸጥ እንደማይችልና ታሪኩም እንደዚህ በቀላል የሚነገር ታሪክ ስላልሆነ አልነግርሽም ይላታል። እሺ በቃ ብላ ምንም አላየችም፣ ብዙ ታተኩራ ካየችው በኋላ ጥላው ትሄዳለች። በድጋሚ ያችን ስል ልታይ ትመጣለች። እንደዛ ሲባል ጓደኝነት ይመሰርታሉ። ሁሉንም ነገር በህይወቷ እንደዚህ የምኮንበት ፍቅረኛዋ እንደነበረ ማለቴ ፍቅረኛዋ እንደዚህ ማለት ራሱን ስቶ እሷን አፍቅሮ ወደ ራሱ ሲመለስ ጥሏት እንደሄደ፣ እዚ መናፈሻ ቦታ ራሷን እንደምታገኝ፣ ራሷን እንደምታዳምጥ። ምክንያቱም ማንም ሰው የለኝም፣ እናቴ እኮ ሳትቀር እኔን አትወደኝም፣ ማንም አይፈልገኝም ብላ የምታስብ ልጅ ነበረች። ኬኖክም በጣም መካሪና አስተዋይ ስለነበረ ብዙ ምክሮችን ይለግሳታል። ምናልባትም እኮ አንድ ቀን ሊያፈቅርሽ ይችላል። እውነት ነው ምልሽ፣ ፊዮሬ፣ የፍቅርን ጥጋ የሳየሽን አንችነሽ። እንደዚህ አይነት ፍቅር አለ እንዴ? እኔ ለፍቅሬ መስዋዕት አልከፍልም አልሽም። እከፍላለሁ፣ ነገር ግን ለማገኘው ፍቅር ወደፊት አብሮ ለሚኖር ፍቅር እንጂ ጥሩ ለሄደ ፍቅር ጥየው መሄድ እንጂ ወይም በቀልን እንጂ ይህን ያህል ለሱ ማሰብ፣ መጨነቅ፣ ስለሱ ማብሰልሰል፣ ተደብቆ ማየት ምንም የሚሉት አይደለም ይላተን። እሷም ይሄ ስላልሆነ ፍቅር ለእኔ ይህ አይደለም። ዙፋኔ ምንጊዜም ለልቤ ዙፋን ነው። ስለዚህ ቢለየኝም ምንም አልልም። ምክንያቱም ከኔ ጋር ሆኖ ሀናን የሚያስብ ከሆነ እኔ ደስተኝ አልሆንም። ስለዚህ እኔ ከኔ የበለጠ የእሱ ደስታ ስለሚያስደስተኝ ለዛ ነው ትለዋለች። ብዙ ምክሮችም ከተዋወቁ በኋላ የእንትኑንም ታሪክ ይነግራታል። የስዕሉን ታሪክ መቅዲ ትባላለች። ስታለቅስም ያገኘኋት። እኔ ግን ከማልቀሷ ጀርባ የሆነ እንደዚህ በሰዎች አፍ ቅስሟ እንደተሰበረ አምኜ ነበረ። ሳላስፈቅዳት የሳልኳት ከሳልኳት በኋላ ስሉ አንሳሳያት በጣም ተገረመች። ፍቅረኛ ሆነች። አብረን ለብዙ ጊዜ አብረን ከኖር ነው በኋላ በሆነ አጋጣሚ ከፍቅረኛ ዋጋ ወይም ተቀድሞ ፍቅረኛ ዋጋ አልጋ ቤት ወይም ሆቴል ላይ አልጋ ይዛው አየኋቸው። ከዛም ጀምሮ ተለያየን። ስለዚህ ይችን ስዕል እዚ ገዣ ስመጣ መቅዲ ከጎኒ እንደሆነች ይሰማኛን ትለዋል ይላታል። እሷም በታሪኩ በጣም ተገርማ በጣም ጓደኝነታቸው ጠንክሮ መቅዲም ተደብቃ እንደምታየው ይነግራታል። ከዛም ማሻገር በቃ ዛሬ ግን ፈልግ አለው ብላ ተቀጥረዋለች። ደውላ ለ ስትቀጥረው ሄኔም ቀጠሮ ደረሰን ይላታን። አሁ ደረሰ ነገ ነው የምገባው ሆስፒታል ትለዋለች። በቃ እሺ እንገናኝ ይላታን። እሺ ብላ ቦታው ከትምህርት ቤት ስትወጣ ቦታ ተቀጣጥረው ይገናኛሉ። በጣም አዝና ነበረ። ፊቶቿ በጣም በእንባታ ሞልተው ነበረ፣ አኩርፈው ነበረ። መሳቅ እየናፈቃት መሳቅ ግን አልቻለችም ነበር። ፊዮሬ በጣም የምትገርሚ ሰው ነሽ እኮ ይላታል። ምን ነው ስትለው፣ ለፍቅር ይሄን ያህል ጥግ ትሄጃለሽ ብዬ አሰቤ የማላቅም አለም ብዬ ማላቅም ይላታል። ምን ላርግ ብለህ ነው ሄንዬ? ይሄ እኮ ቀላል ነገር ነው የማረባ ልጅ ብዬ ነው ማስበው። ቢያንስ እንኳ በእኔ ምክንያት ሌላ ሰው መዳን ከቻለ ይሄ እኮ ትልቅ ነገር ነው ትለዋለች። አሁን ለማንኛውም ከህይወቴ በጣም ምርጥ ሰውና አስፈላጊ ናቸው የምላቸው ሁለት ሰዎች ናቸው። አንዱ ቅዱስ ሲሆን፣ አንዱ ደግሞ ሄኒ አንተና ስለዚህ አሁን ቃል እንድትገባልኝ ነው የምፈልገው ትለዋለች እሱም ቃል የምገባልሽ ምንድን ነው ነገር ግን መጀመሪያ አስፈላጊና ወሳኝ ሰዎች ከምታያቸው መካከል ስላደረግሽ ከልብ መሰግናለሁ አመሰግናለሁ ብሎ ምስጋና ካቀረበላት በኋላ እንግዲህ በቃ ብዙ አታውራ እኔ አሁን የመጣሁበትን ልንገርህ ትለዋለች እሱም እሺ በቃ ንገሪን አላስጨንቅሽም ይላታል እሷም መቅዲን አግኝታት መቅዲን አግኝቶ ይቅርታ ብለው ተባብለው አብረው በፍቅር እንደሚኖሩ ቃል እንድትገባልኝ ይፈልጋለሁ ይላታል። እኔም ከተረድኋት በኋላ እኮ ብዙ ጊዜ ለምኛት አለሁ፣ ከኔ መራቅን ወሰነች። ምን ላርቅ ብለሽ ነው? ፊሪ ፈልጌው እኮ አይደለም ታውቂያለሽ፣ ሁለታችንም እንፈላለጋለን፣ እንዋደዳለን። ነገር ግን ምናልባት ፈጣሪ ፈቀደልን ይሆናል አብራን እንድንኖር ይላታል። እሷም በትዝታ አንተም በትዝታ በምትኖሩ መካከላችሁ ያለውን ነገር ጥሰህ ወንድ ስለሆንክ ሁሉንም ነገር በቀላሉ መደምሰስ ትችላለህ ብዬ ነው። ምክንያቱም እልክና አልባሌ እሱ እንደዚህ አለ እሷ እንደዛ አለ ሳይሆን የባለፈውን ታሪካችሁን ፈጽሞ ረስታችሁ እንደገና ህይወት እንድትኖሩ ነው የምፈልገው። ስለዚህ ይህን እንደምታደርግ ቃል ግባልኝ። ቃል ካልገባልኝ ከዛ አልሄድም ትለዋለች። እሱም ቃል ይገባላታል። ነገር ግን እንዲህ አትበይ፣ ድጋሜ ትመጫለሽ፣ ከኛም ጋር ትቀላቀያለሽ ይላታል። ቢሆን በምን ደስታ። ነገር ግን ብሮኬ እዛው በደነዘዝኩስ ብቀርስ፣ ሄንዬ ትለዋለች። እሱም ፈጽሞ ይሄ ነገር እንደማይሆን ቢነግራትም እሷ ግን ፍርሃቷ አይሏል። በድንገት ለብሮኬ ናት ኩላሊ ትለግሳለሁ ብትልም አሁን ሲደርስ ግን እጅጉን አስፈርቷታል። ባለቀስ የሚባለው ሆኖ በጆሮዋ ላይ የሚያቃጭለው ፊዮሪም በዋን እየተራጨች ጓደኛዋ ሄኖክን ተሰናብታው ትሄዳለች። ሌላኛው ደግሞ ያሬድ እንግዲህ በተጠፋበት ምክንያት ወይም ከቤት በወጣበት ምክንያት ቀስቴና መኮንን ተቀጣጥረው ነበር። እሱም ፋይቲንግ ነበረ። ተደባድበው ማለት ለድብድብ ራሳቸውን አዘጋጅተው ነበር። ምክንያቱም ቀስቴ ካሸነፈ ለዘላለሙ ወይም እስከ መጨረሻው ቤዛና ያሬድን በፍቅር ሊተዋቸው፣ መኮንን ካሸነፈ ደግሞ ብሩክ ቤዛና ያሬድን እነሱ አሳልፈው ሊሰጡ ነበር። ነቀስቴ ህን ስምምነት በሰሙ ጊዜ ሁለቱም እንግዲህ እንደምናስታውሰው ክፍል ሰማኒያ 184 ላይ እንዳቀረብኳችሁ ቤዛም ያሬድን ቢያናግሩት ቀስቴ አልሰማም ብሏል። ሰባብሬ ጥየው ነው እናንተ ነጻ ማዘወጣው ብሏል። ያሬድ ግን ይህን ሲሰማ ምንም ነገር ምንም ነገር ማድረግ አልቻለም። ምክንያቱም ጓደኛው ቀስቴ ሊሸነፍ ወይም ላይሸነፍ ይችላል። ስለዚህ ይህን የሚያውቀው ፈጣሪ ነው። ስለዚህ ተተሸነፈን የመሰጠቴ ነው ብሎ ራሱን አግቷል ወይም ተሰውሮባቸዋል። ለእነ ቤዛ ተደውሎ ተትምህርት ቤት ሲወጡ ያሬድ ጠፍቷል፣ የት እንዳለ አናውቅም ይሏቸዋል። ያሬድ የጠፋው ወይም የተደበቀበትን እምታውቀው ቃጭል ብቻ ነች። ሌሎቹ ማንም አያውቅም፣ እንደነሱ ነበር የሚፈልጉት። እሷን በጣም ጨንቋታል። ምን እንደምታደርግም ግራ ገብቷታል። እየጨነቃት እያለቀሰች ምን አይነት እድለኛ ቢስ ነኝ፣ ምን አይነት ለፍቅር ያተፈጠርኩ ነኝ፣ ምን አይነት በቃ እድሏን እያማረረች እየተበሳጨች ወደ ሻንቲ ሰፈር ትሄዳለች እና ሻንቲም ምንም ነገር እንደማያውቁ እና እኛም እየፈለግነው ነው ውጧት የጀመርነግ ነገር ግን ልናገኙ አንችልም አልቻንም ይሏታል። ወደ ቹቻም ዞር ብላ ይህን ነገር ያደረገው ቀስቴ ነው፣ ምክንያቱም ከተሸነፈ አሳልፈ ስጥ ብንለው ስለማንሰጥለት እሱ ደብቆት ነው የሚሆነው ትላታለች። ቹቻ ፈጽሞ ይህን አያደርግም፣ ነገር ግን ደውለታለሁ ትልና ለፍቅረኛዋ ለቀስቴ በፍጥረት ትደውላለች። ስልኩን አንስቶ አንስቶ ፉንቃይ እንዴት ነሽ? ስትለው ምን ይለበጥጠሃን ሁለቴ ደወልኩ ለምን አታነሳም? ያሬዲን ያገጥከዋን ተና ስትለው በፍጹም አላታን። ብዙ ከተከራከሩ በኋላ ማልልይ ስትለው በፈረሰኛው ይምልላታን በሀሳቧ ተተስማሙ በኋላ ማለቴ በፈረሰኛው ምሎ እንደማይዋሽ ስለምጣቅ በቃ አብረን መተን እንፈልገዋለን ይላታል። እሺ ብለው ሁለቱም ሁሉም ይሰበሰባሉ። እነ ያሬዲም እነ ሚኪም እና መናቡሽም ሁሉም ተሰብስበው ይፈልጋሉ ያሬድን ያሬድን ግን ማንም ሰው ሊያገኘው አልቻለም። ወደዛም ቢሉ ወደዚህም ቢሉ ያሬድ እንትና ግን ቤዛ ግን ከዚህ ሁሉ ማበድ ይሻለኛል፣ መሞት ይሻለኛል። እኔ ለፍቅር ያተፈጠርኩ ምን አይነት እድለ ቢስ ነኝ? ከኔ ዙሪያ ያሉትን ልጆች ሳይቀር አስጨንቃለሁ እያለች ትበሳጫለች። ይህ ብስጭቷ ምንም ነገር እንደማይጠቅማት መላልሰው ቢነግሯትም፣ እሷ ግን ምንም ነገር ማድረግ አልቻለችም። በነገራችን ላይ የቬዚት ነገርኳችሁ እንጂ ያሬድም የታገተበት ፍቅረኛ የት ሞትብኛለች፣ ራሷን ታተፋብኛለች። የለም ከተባለች አባቱ ካናዳ ልኮት ነው የምትለው። ለፖሊስ ልታመለክት ትችላለች። እሷም ይህን ካደረገች እናንተ ችግር ውስጥ ትገባላችሁ ብሎ ይለፈልፋል። ሁለቱም በየቦታቸው ይሰራጫሉ ወይም ይነጋገራሉ። ነገር ግን ቃጭን ግን ለማንም መናገር አልፈለገችም። ምክንያቱም ከተናገረች በቀጥታ ቀስቴ ስለሚሰማ ከተሸነፈ አሳልፋ ትሰጠዋለች። በነገራችን ላይ ቃጭን ለራሷም አስባ ነው። ምክንያቱም ከያሬድ ፍቅር ይዟታል። ነገር ግን እንዴት ብላ አፈቅርሃለሁ እንደምትለው ግራ ገብቷታል። ምክንያቱም እሱ ቤዚቲን ከራሱ በላይ እንደሚያፈቅር ታውቀዋለች። እሷ ሌላ ሰውም ያፈቅራት አለ እሷ እሱን እሱነሱ እሱ እነሱ ደግሞ እሷን እያፈቀሯት ከሰፈሩ በፍቅር አብዷል። እንደዚህ እየተባለ ምንም ነገር ማድረግ ስላልቻሉ ወደ ቤታቸው ሁሉም ይለያያሉ። በንጋታውም ተመሳሳይ ነበረ። ቤዚቲ ትምህርት ቤት ታለቅሳለች፣ ትጨነቃለች። ግን ምንም የለውም። ሰብሊ ጓደኛዋ ስለሄደ በጣም ጨንቋታን። ስለዚህ ቁጭ ብላ እያለቀሰች ነበረ። ኤኒ መቱ ምን ሆነሻን? ላታን ኤልያስ ምንም አልሆንኩም እኔ ወንድ ማለቴ እንትና በመሄዱ ከትምህርት ቤት በመባረሩ እኔ በጣም አዝኛለሁ በምፈልጊው ነገር እምረዳሽ ነገር ካለ እኔ ልረዳሽ ዝግጁ ነኝ ላታን። እሷም ይህን ነገር በራሷ መወጣት እንደምትፈልግ ትነግረዋለች። እሱም እሺ በቃ ይሄን ካልሽ፣ ነገር ግን የምትፈልጊው ነገር ካለ ኤኒታይም እኔ ተጎንች ልሆን እችላለሁ፣ ስለዚህ የምታማክሪ ነገር ካለ እምረዳሽ ነገር ካለ ንገሪኝ ይላታ። እሺ ብላ ትመጣለች። ጓደኛዋም ሰብሊ ትመጣለች። ስለዚህ ሰብሊ መታ ይቅርታ ልጠይቃት ነበረ። ሰብሊ ግን በጣም ተሰበሳይታ እና ተናዳ ስለነበረ ምንም ልሰማትም አልቻለችም። አኩርፋ ነበር። ይቅርታ ልጠይቅሽ ነው። የድሮ ጓደኛዬ ነሽ። ምንም ነገር ሲከፋይ ከአንቺ ስር እንደማልጠፋ ታውቂያለሽ። ትትላትም ለምን አልሚ የለችም? ፌመሷ ቲክቶክ ሆሯ የለችም እንዴ ዛሬ ስትላት ከእሷ ጋር ተደባብረናል። ነገር ግን ተሷኮ ካንች ከአንቺ የምትሻለው ትረዳኛለች። አንቺ ኮ ምንም አትረጅኝም ትላታለች። ታዲያ ዝም ትሰርያለች ትሰሪያለች? ቦታሽ ኮ መሆን ያለበት እዛ ነው ትላታለች። ብዙ ከተመላለሱ በኋላ መግባባት ስላቃታቸው ይሄዳል። ጆንም ስላተሳካለት እቅዱ በጣም ተበሳይቶ እየተናደደ እያለ ነበረ። አለም አንድ ነገር ታስባለ ሄዶ ፍቅረኛውን ምንም ሰው መካከል ወይም ተማሪ መካከል አዋረደኝ ፍቅረኛ ተወራርጄ ቀማሁ በላት። እሷ የዛ ጊዜ ስሜታዊ ስለምኮን ከአንተ ጋር ትሆናለች ትለዋለች። እሱም በሀሳቧ ብዙ ሳያስብም ይስማማና ሄዶ ይነግራታል። እኔ እኮ አዋረደኝ ይሄ ሄኒ የሚባለች እኔ እኮ ምን ይሻለኛል ይለትም ምን ተፈጠረ ስትለው ተማሪ መካከል ፍቅረኛህን በውርርድ አሸነፍኳት፣ ይኸው ታፈቅረኛለች አልኩት፣ አፈቅርካለሁ አለችኝ ይላታል። ሰኒም በጣም ተናዳ ምን እንደዚህ አደረገ? ኤርሚ ትላለች። አዎ ተደረገ ትላለች። በነገራችን ላይ በጣም ይቅርታ ስሙን ኤርሚ ሄኖክ እያልኩ ነው መጠረው ማለት ነው። እና በጣም ስለተበሳጨች ወደ ጆኒ በአንድ የተቀየረና በቃ እንደውም እንደ ድሮ ፍቅረኛሞች እንድንኮን እንፈልጋለሁ እፈልጋለሁ ትለዋለች። ጆኒም በጣም ደስተኛ ይሆናል። በቃ እንደውም ይህን ክፍተት አይቶሆነ እኮ እሱ ይጫወትብን። ስለዚህ ክፍተታችንን መጠገን አለብን ይላታል። እሷም ኦኬ ተስማምቻለሁ። ተንግዶ ወዳ በቃ እኔ እናንተ የማንለያይ ጓደኛሞች አንል እሱም ወደ ሰኔ እየሄደ ያለ አልሚ ታገኘዋለች። አልሚም ሻይ ቡና ልጋብዝ ስትለው እሱ ግን ፈጽሞ እምቢ ይላታል። በቃ ለማንኛውም ጁን እና ሰኔ አብረው ናቸው ትለዋለች። እሱም ነው ነው እንዴ ለነገር እኮ ከኔ ጋር እኮ ጓደኛሞች እንጂ ሌላ አይደለንም ይላታል። አልሚ የእሷ ስላልሆነ በጣም ተበሳይታለች። የኔ ካልሆንክ የማንም አትሆነም ትላለች። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ዛሬ ይዤላችሁ የመጣሁት ይህን ይመስላል። የዛሬው ታሪክ ወደ በፊዮሬ ላይ በጣም ያጠነጠነ ነው። ፊዮሬ በጣም ታሳዝናለች።